ሰባተኛውን ክፍል እነሆ። ጠፋህ? የት እጠፋለሁ ብለህ ነው። ባህሩ ከቤት ለምን ወጣ? አልወጣውም። ትንሽ እረፍት ፈልጌ ነው። ረፍት? እንደው ከነገሩ ከጭግጭጉ በፊት እኔና ማማ ስንጣላ አንተ ነበርክ የምታስታርቅ። ማማ አፏ ይናገራል እንጂ ውስጧ ክፋት የለውም የምትለኝ አንተ ነበርክ። አሁን ግን አንተ ራስህ አኩርፈ ወጣ። አልወጣሁም እኮ እ ቤት ተከራይተሃል አልተባለም። እንዲህ እስከዚያው ታዲያ የትልውደቅ ማማ ውጣ ብላሃለች። ውጣ አትበለው እንዲወጣ አድርገው አሉ። እዚህ ደረጃ የሚያደርስ ክፉ ነገር ተናግራ። ይኸውልህ ባህሩ፣ የኔና የጥፌን ጉዳይ እርሳው። ወይ እንጋባለን ወይ ደግሞ አንጋባም። አሁን ስራው ላይ ነው ማተኮር። በእኛ መካከል በተፈጠረው አለመግባባት ምክንያት ስራው መደናቀፍ የለበትም። ይሄንን ብዬ ነው ስልክህን ቢ ሲለኝ ራሴው መምጣት። ለመሆኑ ምን ስታደርግ ነው ስልክህን የጣልከው? አንተ በቀደም ከማማ ጋር ማህበር ሂጄ ነበር፣ ግርግር ነበር፣ ሰረቁኝ። አሁን ሌላ ላውጣ ነው። ጥሩ ነው። ኃይሉ ደውሎ አያውቅም? ቢደውልስ በምን ያገኘኛል ብለህ ነው? የቤቱ ስልክ ምን ሆነዋል? ምንም አሉ ነው። አልደወለም ሁለት ወር ደፈን አይደለም እንዴ? ይሁን እስኪ እንግዲህ ባይመቸው ይሆናል። ብሌንና ጠቢቡ ደህና ናቸው ደህና ናቸው የሀይሉ ቤት ተሰጥቷቸው እዛ አዲስ ጎጆ ወጥተዋል የሀይሉ ቤት ሀይሉ ሲመጣ የት ያርፋል እኔም ምንም አልገባኝም ተነጋግረዋል መሆኑ ከማን ጋር ከሀይሉ እኔ እንጃ እስኪ እንግዲህ ሰውጣ እነ ብሌንን ሰላም ብያቸው አልፋለሁ? ታዲያ አንተ መቼ ትመጣለህ ትመጣለሁ ያው ለስራ ጉዳይ አረ ከማማ ጋር ያለውን ነገር ነው ምለው የእሷንና የኔን ነገርማ ለጊዜው አለመነካካት ነው የሚሻለው ባህሩ። ትንሽ እንነፋፍቅ እስኪ። አጠገቧ ስሆን ቤቷ ስገባ ትንሽ ተናናቅን። እንደ ባል ሳይሆን እንደ ተላላኪዋ ታየኝ ጀመር። እንዴ ምንም ቢሆን እኮ የራሴ ቤተሰብ ነበረኝ። ልጆች፣ ንብረት ያፈራሁ ትልቅ ሰው ነኝ። የቱን ያህልስ በወዳት የሚገባኝን ያህል ክብር ልትሰጠኝ አይገባም እንዴ? መቼም ከእኔ የበለጠም ማማን አሁን አሁን ጠጋ ብዬ ሳያት ግን ከሌላው ሰው እሷ አስር እጅ ትሻለኛለች ሌላው ሰው በሆዶ የሚይዘውን ስለምትናገረው ክፉ ትመስላለች። ግን እሷ እንደተናገረችው ወዲያው ትረሳዋለች ሌላው በሆዶ የያዘውን አጠራቅሞ ሰው ይጎዳል በእውነት እማማ ግልጽና ቅን ሰው ናት ይሄ መቼ ጠፋኝ ብለህ ነው አሳምሬ እኮ ነው እማውቃት ትንሽ ላስደንግጣት ብዬ ነው እንደው ለመከባበር ያህል እንጂ ብዙም ቂም አልያዝኩበትም በቀላሉ እንደገባሁ በቀላሉ መውጣት እንደምችል ላሳያት ነው። እሷም አምራ ግንኙነታችሁ ተቋርጦ ሊቀርስ? አታውቃትማ፣ አሁን ብታይ የግዴ ላይ ወድቃ ነው የምትመልሰኝ። ብቻ ለማንኛውም ሰሞኑን ደስተኛ አይደለችም፣ ልብ ብዬ አይቻታለሁ። የእሷን ነገር ለእኔ ቶ አልኩህ እኮ። አንተም ደስተኛ አትመስልም? በል ስራ ላስፈታህ። እንግዲህ የመጣውን ትእዛዝ ቶሎ ጀምረው፣ ሰዎቹ ባሉት ቀን ብናስረክባቸው ጥሩ ነው። ሰላም ትላት አለህ። ማንን ማማን ነው ምን ታደርግልኝ ብዬ። እሺ መተ እንደነበር ልንገራት፣ የሚጠቅማት ከሆነ ምን ቸገረኝ። ምን አለበት፣ ገባ ብለ አይተሃት ብትወጣ። እቸኩናለሁ እንዴ ምን ሆናል። ባህሉ እቸኩላለሁ እንዴ! እንዴ እንዴ! ምን ነው አንተ ትልቅ ሰው አይደለህም? ምን ነው ምን ነው አንተ ሌላው ይቅር፣ የእግዚአብሔር ሰላምታ ማንን ገደለ? አይከፈልበት። ደህና ነሽ? እውነት እዚህ ደርሰህ ሰላም ሳትለይ ልትይረበት እኔ ባላይ አምላካ። ያይህ ቸኩያለሁ፣ አንድ የሚደርስበት ጉዳይ አለኝ። ጥሩ ነው። ምን ነው? በእጅ አልበላህም አልጠጣህም፣ ቤቱንስ ውለህ አላደርክበትም። አይናፍቅህም ከቤቱ? ምን ጉዳይ አለን ብለሽ ነው የወደድነው ሰውን ነበር። ታዲያ የወደዱትን? እንዲህ እንደ ቀላል እቃ ነው ከልብ አውጥተው የሚወረውሩት። የማይቻ ነው ስናውቀው። በይ ሰላም ወይ። ቆይ ቆይ ቆይ እንዴ፣ ወዴት ትሄዳለ? መች ተሰነባበት። ደህና ወይ አልኩህ። እኮ ቡና እየፈላ ነው። አንድ ስኒ እንደ አንድ ስኒ ተጠጣ፣ ትሄዳለ። እቸኩላለሁ አልኩሽ። እኮ በአስር ደቂቃያችን የምትወዳትን እሰራልሃለሁ። እግዚአብሔር ይስጥልህ ጠግቤያለሁ። እንደ ጠገብከማ አየን እኮ። አትስደቢኝ፣ እኔ ባለጌ አይደለም። አረ፣ ለመሆኑ ኩራት ያምርባሃል። ያለህ ማን ነው? ብኮራ ምን ያንሰኛል? ምን ያንሰሃል አልኩህ ኩራ። እኔ እንደውም ኩሩ ወንድ ወዳለሁ? ጤናሽን፣ እንዴት ነሽ? ጤናዬንማ ይዘኸው ሄደሃል፣ ምን ትጠይቀኛለህ? ጤናሽ እንዲመለስ ምን ላድርግልሽ? ታዲያ ኮርጥ ይበለል። ቡና ጠጣ አፈርስበው። ቡናሽ ይቅርብኝ። ከመቼ ወዲህ? አይ፣ ጥሩ አይደለም። አብሬሽ ትንሽ ከቆየው ሳልወድ በግድ ወድሻለሁ። ታዲያ ብትወደኝ ምን አለበት? የጠላ እንጂ ወደደ ምን ክፋት አለው? ላትወደኝ በወድሽ ምን አትርፋለሁ? እንደማልወድህ እማይን ጥራ ታመጣለሁ። እዚሁ ብጠይቅሽ ግልጹን ትነግሪኝ እንጂ ማንን ፈርተሽ ማኝ ያመጣለሁ። ማንን ፈርቼ እኔ ልቤ ጫካ አይደለም። የሚሰማኝን በሆዲያልዩ እነግራለሁ። በያልስማዋ ምኑን እንደው ምንሽ እመስልሻለሁ? እሱን ቡና እየጠጣን እናወራለን። ጫካ ካልሆንሽ እንደምትወጂኝ መናገሩን ምን አስፈራ? አይ ወንድን ወደድኩ ካሉት ኩራቱ አይቻልማ። እንደው ንገሪኝ እባክሽ ልኩራና ይለይልኝ። የጨዋ ሰው ልጅ በደረቁ ሰው አያደርቅ። ቤት ግባና ምን አመና አርገህ ላውራህ። ነገርኩሽ እኮ ቤትሽ አልገባ። ለምን አትገባም እንዴ? ቤትህ አይደለም እንዴ? ከገባሁ አልወጣም አርጎት ነው። ብንገባ ምን ይደረግልናል? አቅም የፈቀደው ሁሉ ይደረጋል። ይቅርታ እንጠይቃለን። ወዳጅ ሰላም ካለ ቢያጠፋም ይቅርታ የጠየቀ ያህል። አንተ ነህ ያለ ንግግር የሄድከው ሳያንስ ደጀን ረግጠህ ያለፍከው። ተይ ጥፌ ተይ። ግድ የለሽም ብቻሽን አትችይው። ተንከባክበሽ ያዥ። እረ ተው ገብሬ ተው። እግርህ እስኪ ቀጥን ብትዞር እኔን የመሰለች አታገኝም። አይ ጥፌ በላ ግባ። ምን ነው? ግባ ግባ በዛይ። ምን አዘጋጅተሽ ነው? አንደኛየቆምነው ደጅ ነው፣ ደጅ ነው። ግቢ ውስጥ ህጻናት ልጆች አሉ። የተገኘው ሁሉ ልጅ ቤት አይወራም። ሁለተኛው ሁለተኛው ደግሞ አልጋ መቀየሪያ። ሰምተሃል? ምን ታጣፊ አልጋ አማርኛ። አሃ፣ ከአልጋ በአልጋ ፕሮጀክት ገዛሽ? ታሪስ እኛም ማን ገዛውን ግዙ ብንል ማን ይሰማናል? ጥሩ አድርገሻ። አዲስ አልጋ ልብስም አሰፍተን ማየት ይቻላል። ሄለው ጤና ይስጥልኝ። አቶ ኃይሉ ጤና ይስጥልኝ። እኔ ኃይሉ አይደለሁም ማልበል አንተን ማልበል። ሞላ እባላለሁ። ኃይሉን ፈልጌው ነበር። ኃይሉ የቱ ኃይሉ? የአልጋ በአልጋ ፕሮጀክት ፈጣሪና ባለቤት ከአሜሪካ የመጣው ኢንቨስተር። ምናልባት ጉዳይ ስለ አልጋ በአልጋ ፕሮጀክት ከሆነ ከእኔም ጋር መነጋገር እንችላለን። ኃይሉን ራሱን ነበር ማናገር የፈለግኩት። እንግዲያውስ ኃይሉ ወጣ ብሏል። በዚህ ስልክ አላገኘው ወይ? ሌላ የያዘውን ስልክ ብትሰጠኝ። ሌላ ስልክ የለውም። በዚህ ስልክ ልታገኘው ትችላለን። መቼ አገኘዋለሁ? ኔ እንጃ ከአንድ ሰዓት በኋላ መለሽ። ለውል የተግባባን አልመሰለኝም። ኃይሉ እዚህ ሀገር የለም። እዚህ ሀገር የለም? ወጣ ብሏል አይደለም? እንዲህ አልከኝ። እከ ወጣ ብሏል ከሀገር ወጣ ብሏል። ወደ ት ሀገር ነውሄደው ወደ አሜሪካ ው ይይ ችግር አለ? ምን አሜሪካ ከሄደ ይመለሳል። ለምን አይመለስም? ቀጠሮ ነበረን። በናት እንዴት እንደረሰው አላውቅም። ለመቼ በጣም ያሳዝናል። ከየት ነው ምናልባት የምረዳህ ከሆነ ከአስራ አምስት ቀን በኋላ ደውልልኝ አሁን በጣም ቢዚ ነኝ ብሎኝ። የት አግኝተኸው? ከአስራ አምስት ቀን በኋላ ደውል አለ። በዚሁ ስልክ አግኝቻ አናግሬው ነበር። አንተ እኔ መቼም ድምፅህን ካለ ዛሬ ሰምቸውም አላውቅ። ሊሆን አይችልም የኔ ወንድም፣ ይሄ ስልክ ከእኔ እጅ ተለይቶ አውቅ። ምናልባት ኃይሉን አግኝተው አዋርተው ቢሆን እንኳን ከሁለት ወር በፊት ነው ሊሆን የሚችለው። ልክ ነው። ሁለት ወር አልፎታል ካገኘሁት። እኔም ረፍቶ ጥቼ ቆየውና ሳልደውልለት ሰነበትኩ። ከዛ በኋላ በተደጋጋሚ ስሞክር ደግሞ የስልኩ ባለቤት ከአገልግሎት መስጫ ክልል ውጭ ነው እያለኝ። ለማንኛውም ኃይሉ የለም፣ ከአገልግሎት መስጫ ክልል ውጭ ነው እንደነገርኩ። መቼ እንደሚመለስ አታውቅም? ሱማ በአንድ ወር ውስጥ እመለሳለሁ ብሎ ነበር ሄደው። ከሄደ ግን ባለፈው ቅዳሜ ሁለት ወሩን ደፈነ። ለመሆኑ ለስራ ነው ወይስ ጠቅልሎ ነው ሄደው? እንዴ አንተን ግን ማልበል፣ ጋዜጠኛ ነኝ። አጠያየቅህ ግን የፖሊስ ነው የመሰለው። አንድ የቴሌቪዥን ፕሮግራም ልሰራው ፈልጌ ለኢንተርቪው ተስማምቶ ደውዬ ቀጠሮ ላስይዘውና ካሜራዬ ስራው ቦታ እንድመጣ ነበር የተነጋገርነው። በምን ጉዳይ ላይ ነው ቃለ መጠይቁ? አልጋ በአልጋ በሚል የፈጠራ ስራውና ኢንቨስትመንቱ ዙሪያ ነበር። ለስራው ጉዳይ ከሆነ ከእኔ ጋርም መነጋገር እንችላለን። እኔም የድርጅቱ ባለቤት ነኝ። እሱ ሲሄድ ወክሎ ሄደው? እኔን ነው ለጊዜው የድርጅቱ ስራ አስኪያጅ እኔ። እኔ ስም ማን ነው? ባህሩ እባላለሁ። ባህሩ በድርጅቱ ውስጥ የስራ ድርሻ ምንድን ነው? ነገርኩህ እኮ ተወካይ ስራ አስኪያጅ ነኝ። የድርጅቱ ሼር ሆልደርም ነኝ። የቴክኒክ ሥራ ምሰራለሁ፣ አሰራለሁ፣ እቆጣጠራለሁ። ጥሩ ነው፣ ጥሩ ነው፣ በርታ። ስለ አልጋ ባልጋ ፕሮጀክት ምንድን ነው ማወቅ የፈለግከው? ኃይሉ መቼ እንደሚመለስ አታውቅም? ነገርኩህ እኮ። ስለ ሥራው ጉዳይ ከሆነ ግን እኔም። አይ ራሱ ባለቤቱን ባናገረው ይሻላል። እኔም እኮ ባለቤት ነኝ እያልኩህ ነው። የአልጋው ሐሳብ ፈጣሪ ኃይሉ እንደሆነ ነው የሰማሁት። እሱም እንደዛ ነው የነገረኝ። ልክን። ግን አየ፣ ስራው ግን አሁንም እየተሰራ ነው እንዴት፣ አልጋውን እያመረታችሁት ነው? ከመቼውም ጊዜ በላይ እያመረትን ነው እንጂ። ጎበዞች፣ በቃ በርቱ። መልሼ እደውላለሁ። ስራውን በተመለከተ ያው ኃይሉ ሲመጣ እናግሯለሁ። አመሰግናለሁ። ብሽቅ አቤት፣ አቤት! እስኪ እግሬን እሸኝ። ሂሳብ እየሰራሁ ነው ብሌን፣ ሂሳብ እየሰራሁ ነው። ምነው? እግሬን አሞኛል፣ እሸኝ እያልኩ እኮ ነው። ብሌን በእናትሽ ስራ ሲዝ ጠብቀሽ። ለምን የእናየውን ትእዛዝ ታዝኛለሽ? አመመኛ እና ስራው የጋራ አይደለም? በሆዴ የተሸከምኩት ልጅ የጋራ አይደለም? እግሬ የሚያብጠው በአንተ ምክንያት እንደሆነ ተዘነጋ። ደግሞ ምን አድርጌ ነው እግርሽን ያሳበጥኩት? ከጠዋት ከጧት ጀምሮ እዚህ ሂሳብ ላይ ተደፍቼ ስደምርና ስቀንስ፣ ይሄንን የተበታተነ ደረሰኝ ስራ ሳስይዝ ነው ያልኩት። መቼ አጠገብሽ ደረሰ። እኮ አጠገብ ያለ መድረስ አይደል የሚያናድደኝ እንደሷ። ታዲያ እሺ፣ አምስት ደቂቃ ብቻ እስቲ እቺን የጀመርኳትን ልጨርስ፣ እጅ ላይ ያለችውን ደረሰኝ ልመዝግብና ይዤሽ ወጣለሁ። አምስት ደቂቃ አምስት ደቂቃ ወየ ብለን ዋጣማኝ። ያው እሷ ኮሜዲ ነው ላይ አድርጌ እልሻለሁ። አቀብለኝ፣ ኧረ በእናትሽ ብለን፣ ኧረ በእናትሽ ተይኝ ልስራበት። ያደረገሽው ሆድሽ ላይ አይደለም እንዴ? ተንጠራርተሽ እጅሽ ዘርግተሽ ውሀ አንስተሽ ብትጠጪ ምን ትሆኛለሽ? እንቅስቃሴ እኮ ለአንቺም ለልጅም ጥሩ ነው። ዞር ዞር አስጠላሽ። ስሙ ወርቀት፣ ወደዛ ከፊቴ ይዞር አርገልኝ። ያንቺን ሂሳብ እኮ ነው ምሰራው፣ ብሌን። ስንት አልጋ ተሸጠ፣ ስንት ሰው አዘዘ፣ ስንት ሰው ቀብድ ከፈለ፣ አንድም ደረሰኝ በአግባባው አልተቀመጠም። ደከመኛ እኮ እኔም። ደከመሽ ብዬ እኮ ነው ያንቺን ስራ ምሰራው። ይሄ ድርጅት ቢከስር አንድ ወይም ሁለት ሰው አይደለም የሚጎዳው፣ አንቺም፣ እኔም፣ ቤተሰቦችም፣ ሌሎችም ሰራተኞች። ስራው በጣም እንደሚያደክምሽ አውቃለሁ፣ ብሌን። አንቺን የሚተካ ሰው እስኪፈለግ ግን ያለን አማራጭ መረዳዳት ብቻ። ሲበሉች ደግሞ ኦኬ። የሱቅ ስራ ለኔ እንግዲህ አይደለም እባክህ፣ መች ጠፋኝ? ጥርሴን የነቀልኩበት ነው፣ እሱ ያውቃል። አንተንም ያገኘሁበት ነው፣ አውቃለሁ። ኔ ምቤ አርግዤ መቀለጃ እየሆንኩበትም ጭምር ነው። ሆይ እኔ አይ እንደማያቅታ ልነግርህ ነው። ይህም ሱቅ ጥርስሽ እንደነቀልሽበት ሱቅ ከስሮ ሳይዘጋም አፌን ልዝጋ አረኔ፣ አፍሽ ይዘጋል አልኩም። ሂሳቡን በአግባቡን ንዝጋ ማለት ነው። እሺ እኔ ምን ልስራ? ለምን አትተኝ? አልተኝ እሺ አትተኝ። ካልተኛው ደግሞ ይርበኛል። ወይ ጉድ! ሰለቸው አይደል? ገና ተጋብተን አመት ሳይሞላን፣ ተደባበር። በእናትሽ ጸባይ ሽኮ ልክ አይደለም። ብሌን፣ በትንሽ በትልቁ ታነፍርኛለሽ። ታነፍርኛለሽ? ወይኔ ብሌን፣ ስታገባኝ ጸባይ ማስጠላ ምን ታደርግ? አንተ አሁንማ በእጅህ አስገብተኸኛል። አገባህኝ፣ አረገዝኩ፣ እንዳሮጌ ጣሳ ተወረወርኩ። ድምጽሽን ዝቅ አድርጊ። በኋላ እናትሽ ሰምተው ደግሞ ሌላ ጦርነት እንዳይነሳ። ትስማ። እኔ ዛሬ ከእሳቸው ጋር መጣላት አልፈልግም። ብዙ ስራ አለብኝ። አንተ ግን እዚህ ቤት ሰው ብቻ ሆነህ አይደል የምትፈራው? እሳቸውን ያልፈራው ማንን ልፍራ? እንዴ ጉድ የፈላብኝ ልጃቸውን አግብቼ ቤታቸው የገባሁለት ነው። አሁንማ በይፋ ታገኘውላችሁ እንደ ኳስ ያንጣባጥቡኝ። እኔንስ አትፈራኝ? አንቺን አልፈራሽም፣ የምትናገሪው ግን እሰማሻለሁ። ተወደኛል። አዎ አዎ፣ ምን ምን አይነት ጥያቄ ነው የምትጠይቂኝ? አንቺን ነው ልጅ የምስሎኝ። እዚህ የማንም መጫወቻ የሆንኩት ማን ነው? ማንም። አንተ እማማ ጥፎርቅን? አይደለም ያልኩት። ደሞ ድምፅሽን ቀንሽ፣ እሺ? ትንሽ ትንሽ ቀንሽ። መተንፈስ አልተቻለም እኮ። እባክህ እግሬን ሸኝ። እሺ፣ ስራውስ ስራው ከእኔ እግር ይበልጣል። አረ በምን እንደ ምን ወጣ? የትኛው ነው? ሁለቱንም እግሮቼን ነው። ምን ሆኑ? አበጥኩ። የቱ ጋር? አረ ምንም አልሆንሽም ብለህ እንዴት? ድሮ ስታውቀኝ እግሬ እንደዚህ ነበር? በእውነት እዚያ አይለኝም። ለምን ትዛ አይለህም ስልሽ፣ እንዴ እኔ ከእግርሽ ምን ጉዳይ አለኝ? እና ከምን ነው ጉዳይ ያለ? ኦ ማለት ምን ማለት ነው? እዚህ ቤት መናገር ክልክል ነው? አዎ ክልክል ነው። ያ እንደኛ ክፍለ ዘመን ትዳር። እሺ እስኪ እዚህ ትራሳ ያስደግፊ ግርሽ። አረቀስ ማን ነው ማን ነው? ክፈትላት። ማማናት የባለ ትዳሮች ቤት እንደዚህ ነው እንዴ? የሚንቋቋ ኧረ ቱልኝ ባካችሁ፣ መች ታስመቱኛላችሁ? ምን ፈልገው ነው? የፈለገችውን ብትፈልግስ ቤቷ መሆኑ ቀረ? ክፈትላት፣ በኋላ ሌላ መዘዝ እንዳታመጣ። አንተ ጠቢቡ እሺ፣ ልከፍት ነው፣ ልከፍት ነው። ኖር ብለናል። ኖር ኖር። ምን ነው አንተ፣ ትልቋን ሴትዮ በጠራራ ፀሐይ በር ላይ ትገትሩኛላችሁ? እስቲ ልጅ ያጠናፍረኝ። ምን ትጠቀማለህ የብረት መዝጊያው ማች የትሉ ሰን ምች የሚያጠናፍሩት ደሞ በቀኑ ነው። በር ቆልፎ መቀመጥ ምንድን ነው? ከሰው ጋር አይደለም የምትኖሩት? ገና ከሆኑ ሰው ጠልታችሁ እንደው እንዴት ልትሆኑ ነው? አረኛ ሰው እንወዳለን። እንደውም ስሙን ስናነሳን የመጡት እማማጥፎ ዛሬ እንዴት አስችሏቸው ቀሩ እያልክ ሳማውት በል በል በል ልፍ በልልኝ ወደዛ። ከበሩ ላይ ምን እንደ ጅብራ ተገትረው ወገን ትጠርቃለህ። እኔ ወቻ አንተ ኖር ይፈልግ የመጣው። ታዲያ ምን ፈልገው መጡ? አሃ የሚበላ ነገር ነው። ለብሌ ነው መክሰስ ቢጤ። ለኛስ እናንተ ማን መሆናችሁ ነው? እኛ እነ ጠቢቡ። እናንተ ቤት ያፈራውም ብሉ። ተጨንቄና ተጠበቤ ያዘጋጀሁት ለነክሶ ጥሩ ብዬ ቤት ያፈራው ባይኖርስ? ቤት ያፈራው ከሌለማ ሰው የለም ማለት ነው። ፅሯ አብስሉ። ጎድ ጎድ ብሎ በልቶ ማደሩ መቼ ምን ያላስተምራችሁ? ማንን ጎዳጎድ ሴትዮዋን ሴትየዋን እንደሚያዋት ተይዛለች ታይዛለች ሴትየዋ አረ እንዳች የያዘ ወልዳ ትገላገላለች እኮ አንተ ምን ነው ደዌ የያዛት መሰለህ እንዴ ይጀምራችሁ ነው ደግሞ ይልቅ ምን ይዘሽ ነው ትንሽ ናት እንዳያምርሽ ብዬ ነው እናትሽ መጥፎ እንዳያምርሽ ትንሽ እሳት ገባ አድርጌበታለሁ ሚጥሚጣ አልጨመርኩም? ይሄ አቅረኛለም እንትዩ መጥፎ ነው ብዬ ነው እኔ ደግሞ ያማረኝ ሚጥሚጣ ነበር። ታዲያ ምን ችግር አለው? ይጨመራል። ጠቢቡ ቶሎ በል ፈጠን በልና አምጣላት። እኛ ጋር የለም። ምንድን ነው የሌለው? ሚጥሚጣ። በቀደም ቀንሽ የላኩልሽስ? አልቋል። ጠቢቡ ርቦት በዳቦ በልቱ። ምነው አንተ ምነው? እኔ ለመፍሰቱ እያልኩ የማመጣውን እየጠረክ ትበላለህ። እንደው ለነገ አይባልም። አረ ሁለተኛ ጌንስ ፈር እርሶ የላኩትን በነቃ በል ሮጣ ቤት ሄድና፣ ልጅቷን ላኪ ተብለሻል በላት። ሁ! እንዴት ያለ ድፍረት ነው ባካችሁ! በማርያም እንጂ የተያዘ ሰው እዚህ ተቀምጦ። እስኪ ዳዌ ምን ነው አንዳንዴ እንኳን ዝም ብትይ እማማ። የዛች የእናቱ ነገር እያንገበገበኝ እኮ ነው። ቅሪት ነሽ ያምርሻል። እንኳን ብላ ምናምን ቋጥራ መታ አታውቅም። ቀድሞ ነገር ሲመጡ አይደል? እስኪ አሁን ቤቱን አቃት ታያቸው ባክሽ። የእኛን አልጋ ደግሞ ገዙ አሉ ባለፈው። ጠቢቡ ራስ እኮ ነው ወስዶ የሰጣቸው። አረ ከዛ በኋላ ሁለት አዘዙ አሉ። ባህሩን የነገረኝ ለሰው ፈልገውት ነው። አረ ለራሳችን ነው ብለዋል ሲሉ ነው የሰማሁት። እንዴ ይሄ ሁሉ ምን ያደርግላቸዋል? ምን ያህል ጋ ያልገባበት አለ እንዴ? ማንም እየገዛ ከሰው እኩል ሆንኩ ይላል አሉ። ለገበያው እንኳን ጥሩ ነው። በጨዋሰው ቤትና በተራው ድሀ ቤት የሚገባ እቃ መለየት አለበት እንዴ ሰው ሁሉ አንዲት ብጣሽ አልጋ ስለገዛ ብቻ ከሰው እኩል ይሆናል? የጠቢው ቤተሰቦች አልጋውን አብዝቶ ስለገዙ ተናደች። ኧረ እኔ ምን ያናድደኛል እናቴ። ከተጋቡ ከተዋለዱ በኋላ ሰውን እኩያ አያደለህም ቢሉት መቼ ይሆናል። ሁለትና ሶስት አይደለም በቤተሰባቸው ቁጥር ቢገዙትስ ምን ቸገረኝ? መቼም ሰውን ሰው የሚያደርገው ቀን ነው እንጂ የት እንደነበሩ በምን እንደሚተዳደሩ እኮ እናውቃለን። በደህና ጊዜ ልጆቻቸውን ውጭ ልከዋል። ቀን ወጥቶላቸው አልታያቸው። እባክሽ ኧረ ራበኝ። አንቺ ደግሞ እኔን አትበይ። እንግዲህ እጅ እስኪላጥ ከትፍ ያመጣሁትን ሥጋ ይኸው ተቀምጦ አይናይንሽን አይሻል አትበዩው። ሚጥሚጣውስ የበላውን ባልሽን ጠይቂዋ። እንዲ በማርያም እጅ ተይዘሻሉ። እየጠብር ግፍ ብልልሽ እኮ እስከ ጭርሹ አሽከርሽ አረግሽ። ምነው ጠፎር ቅጥ አይ